ጉዞ ወደ ቅድስት ሀገር ኢየሩሳሌም ጉዞአችን እንደ እስራኤል ዘስጋ በጆርዳን በኩል ወደ እስራኤል ይሆናል እንደ ህዝብ እስራኤል ቀይ ባህርን እንሻገራለን በአካባ ደሴት ላይም እናድራለን በአስደናቂው የፔትራ ፍልፍል አለት ውስጥም እናልፋለን ከጭንጫ አለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። በኢያሪኮ ከተማ ከኤልሳ ምንጭ በረከትን ተጎናጽፈን ወደ ቅድስቲቱ ሀገር ኢየሩሳሌም በደስታ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። የዘንድሮ የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራት አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን አሥራ አራቱን ምዕራፎችን እመቤታችን የተገነዘችበት ጽራ ጽዮንን የተቀበረችበት ጌት የሰማን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በአርባኛው ቀን ያደረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን ብርሃነ መለኮቱን የገለጸበትን ደብረ ታቦርን ውሃ ወደ ወይን የተቀየረበትን ቃና ዘገሊላን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን አስር ቀናትን በእስራኤልና በጆርዳን እናሳልፋለን። ከእኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን ኤላኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም